አንዳንዴ ያናዳቸዋል ያናዳል። ሚዲያ ላይ አልገባቸውም። ብዙዎች እኮ ሚዲያ ለምን እንደሚገርመኝ ታውቃላችሁ? ብዙ ሰው ሚዲያ ላይ መጥቶ ላይፉን የሚያሳያችሁ ሰው አልገባውም፣ የሚዲያ ነገር ላይፍን ሽሽግ አድርጊ ነው ምንባርለ ይወቴ። ሰዎች ሚዲያ ላይ ሲያመጡት የሆነ ነገር ሚዲያ ላይ ሲያመጡ ሲያመጡ ዋጋ ይከፍሉበታል። ዋጋ ሁሉም ሴት ዋጋ ይከፍላል። እና ባይመጣ ጥሩ ነው። የራስ የግል ላይፍ ሪሌሽንክ ጓደኝነትክ ምናምንክ ባይመጣ ሚዲያ ላይ ጥሩ ነው። አሁን ምናልባት አልባት ይብላችሁ፣ ብዙ ልጆች አላችሁና የእናታችሁን ምክር መስማት ጥሩ ነው። ለራሳችሁ ነው እናታችሁ ስትመክራችሁ። ቴንክዩ ማሚ ያላችሁ ማዳመጥ ግድ ይላቸዋል።

እምዎች ውስጥ የሆነ ነገር ያሰባችሁት ነገር ለማንችጅ ህፃን ናት ምናምን ምናምን ያላችሁት ነገጣም የሆነ ጣት ነገርአ ያርናባታልጅ ምናም ወጣት ም መስሏት ሊሆን ይችላል። ስታየው ትንሽ ሊሆን ይችላል። ወይኔ ጉዴ ምናምን ብላም ሊሆን ይችላል። እናቷን ለማናደግ ነው በነገራችን ዝም ብዬ እሷ ልጅቷን ሳያት ፍላጎት ያላት አይመስለኝም። ላይቭ እንዲተላለፍ ቪዲዮ እንዲተላለፍ የፈለገቻ አትመስልም። አይታችኋታል? ሪያክቷን የፊቷን ሪያክት አይታችኋል? ጋይስ ቤተሰብ የፊቷን ላይቭ ላይ ሲያሳይባት ምናምን ፍላጎት የላት እውነት ለመናገር ዝም ብዬ ሳያት ነበርና ላይቭ ላይ ይሄ ፍላጎት የላት ለመታየት እና በቃ ምንም ማድረግ በጣም ኢዚዋን ነገር ነው። ምናልሽ ባይዝ የምነግራችሁ በጣም ትንሿን አሁን እርግጠኛ ነኝ ቪዲዮ እንዲተላለፍ ላይቭ ላይ እንድትታይ ምናም ይሄንን ወጨበሬ አልፈለገችው ልጅቷ እርግጠኝነት ነው የምነግራችሁ። አሁን ከትንሿ ነገር ነው የምንጀምረው። አያችሁ ያለ ፍላጎቷ ብዙ ነገር ውስጥ ትገባለች። ኦሬዲ በፍቃዷ ሄዳለች፣ በፍቃዷ ገብታለች። በዚህ ዘመን ደግሞ ለፍቅር ተብሎ የሚከፈል መስዋዕት መስዋዕትነት የለም። እናንተ ለፍቅር ይለ ዳይስ አራን ለፍቅር ብለሽ ምንም አይነት በዚህ ዘመን በዚህ ዘመን ለፍቅር ብለሽ ምንም የምትከፊው መስዋዕትነት የለም። ተመቻችተሽ ተዋደሽ ትኖሪ ትችያለሽ። ለፍቅር ስትይ ግን ምንም አይነት መስዋዕትነት አትከፊ። የድሮ ጊዜ ሰዎች ናቸው እንደዛ የሚያደርጉት የአሁን ዘመን

አንቺ የምትይው የ ያየሁትን ነው እያልኩ ያለሁት ደስተኛ አይደለችም። ያ ኩኩጌ በኤ ቪዲዮ እንዲተላለፍ አልፈለገችም። ገብቶሻል? እሱን እኮ ካሜራ ዞሮ መጀመሪያውኑ ና። ኤኒዌይስ አይደል ምን ነገር አስባለሁ መሰላችሁ፣ ጋይስ ምን አስባለሁ መሰላችሁ፣ ተከባብረው ተፈቃቅረው ተዋልደው ምናምን ላይፍም ቢኖሩ ደስ ይለኛል። ግን እናትዬዋን ቢክሷት ደስ ይለኛል። እንደራ ራሴ እንገላ አስተያየቱን በጣችሁ። የሳምሪን እና የፋኒን ሪሌሽን ወይም ትዳር አይተናል እና እንደነሱ አይነት ትዳር ይገጥመናል። ማናየው የእነሱንስ የነሱንስ ተከርነው ይፍሰልኩ ይወሉን ቤታው እንዴ ጋይስ

እኔ የእናንተ አስተማሪ ሁኜ ልቅር ጋይስ። አሮጊት አልፎብሻል። የጀግና ዘር ነው የጀግና ዘር የዛ ኩሩ በቃ ከዚህ አታርፉም እኮ የጀግና ዘር ነው እንትን ነው ዘሩ። እንደዚህ ነው ከማለት ብቻ አታርፉ። የምትሉት ሰው የራሱን ግላዊ አስተያየት ሲሰጥ ወይ ከዘር ጋር ወይ ከእድሜ ጋር ምናምን ነው የምትወስዱት። እኔ የግላ አስተያየቴ ነው ትግራወይ ስለሆነ ብለህ የምታምንባችር ካለ እኔም እኔ እኔ ቤቴ ውስጥም ትግራወይ አለ። ለትግራወይ ጥላቸው የለኝም። ማንም ያውቃል። ማንም በመሰከርላቸው እንጂ መጥፎ ነገር ስለነሱ አብቻ ምክንያቱም ስላሳደጉ ሶሻል ሚዲያ ላይ

ሁሉ እንደ ሴት ልጅ ሆኖ ያሳዘነች እንደ ሴት እናት እንደ ሴት ልጅ ነው ያዘንኩላት፣ ምክንያቱም በልጅነት ብዙ ሰው ዋጋ ይከፍላልና ይሄ ሚዲያ ህዝብ ደግሞ ከፉ ነው። ለዚህ ህዝብ መበላቷ ያናድደኛል ገብርኤል፣ እና ብዙ መስራት የምትችል ብዙ ማድረግ የምትችል ልጅ በዚህ ህዝብ መበላቷ ያናድዳል፣ ያበሳጭ እንጂ የተፈጠርነው መጨረሻው እኮ ለዚህ እና ከዛም ለመውለድ የሴት ልጅ መጨረሻው ምንድን ነው ጋይስ? እናት ሆን እና እሱ አይደለም ፖይንቱ፣ እሱ አይደለም። ሚዲያ ላይ እናቴ አስገድዳ ታስወጣኛለች ብላ ከወጣች በኋላ ከሚዲያ ጠፍታ ተጠቅም እናት፣ ሚዲያ ላይ እናቷ አስገድዳ ብታስወጣትም ሰራችበት እንጂ አልተጎዳችበትም። ሪሌሽን ውስጥ የገባችበት እሷ ናት ዴዚ ሚዲያ ላይ ባትወጣ ብዙ ከልጅነቷ ጀምሮ ዘፈን የምትዘፍን ልጅ ምናምን እናት፣ ማንንም አያውቃትም እኮ የኢትዮጵያ ህዝብ አያውቃትም ነበረ አይደል እንዴ? ሶ ቲክቶክ ላይ እናቷ ገፋፍታ ማውጣቷ ጠቀማት እንጂ ተጎዳ ሰው ሀቅን እንነጋገር ከተባለ ለምን በክፋት ትወስዱታላችሁ? እናቷ ገፋፍታ ወደ ሚዲያ ማምጣት እንድትጠቀምበት እንድትሰራበት አድርጋታለች። ከዚህ ጋር እንድትተዋወቅበት ኢትዮጵያ ስትመጣ ብዙ ማስታወቂያ ሰርታ ነው የሄደችው። ብላ ብላ እውቅና አገኘችበት። እናቷ ሚዲያ ላይ ብታመጣበትም ከዛ መሬሌሽን ውስጥ ያስገባቻት እናቷ አይደለች እራሷ አላት። ለምንድን ነው ክፉ ነገር የምታወሩት? ከዛ በኋላ ደግሞ አሁንም አለች ከእናቷ ጋር ተተለያይታም አብራት አለ ሚዲያ ላይ ያለችው ፖይንቱ ፖይንት እሱ አይደለም፣ እኛ አያገባንም። ሚዲያ ላይ መምጣቷ፣ ሚዲያ መቅረቷ ምናምን አይደለም። ይሄን ያለ ርቀት ባትሄድ ጥሩ ነው። ከሄደች ደግሞ ላይቡ ቢቀርስ ህዝቡ ባያቀርስ ፍቅር ነው አይደለ? እኔ ያፈቀርኩት እሷን ነው፣ እሱ ያፈቀረችው እሱ ነው። ሰው ሁለቱ ፍቅራቸውን በዝግ ዘግተው ተጣጥመው ለህዝብ ከህዝብ ጋር ፉክክር ነው፣ ከእናትየዋ ጋር ፉክክር ነው። ለማን ነው ቤተሰብ ለማን ነው ወጥቶ ማሳየት? የወለደች እናት አለች በቃ ምንም ሁን ክፍልቱን ጥሩምቱ ተበድለ ተስቀያ ተቀጥቃ ተባራቱ እናታለች። ቢያንስ ለሚዲያ ፍቅር እኔ የማፍቅረውን ወንድ ካገኘው ለምን ሁሉ ባናቱ አይተከልም? ከሱ ጋር ነው ሁሉ ነገርን መዝጋት የምፈልገው። ማንም እንዲያይብኝ አልፈልግም። የኔን ፍቅር ለእናንተ ሽራ አላረግም። እውነት ለመናገር እኔ መሳሳለትን ሰው ከእናንተ ጋር ሽራ አላረግም። ማናችሁ ምንድናችሁ? ፍቅራቸውን ዘግተው መጨረስ ሲገባቸው ላይ ከፍተው ማሳየት ይሄ ጥሩ አይደለም። የኔ አስተያየት ገብታችኋል። ሌላ ያቸው አልተዋቸውም ማ የዴዚን ፕሮፋይል ላይ አርክሽ አልተዋቸውም እነሱ እንድንተዋቸው እንድንተዋቸው ቢፈልጉ ላይ ባይታዩም ነበር እናንተዋቸው አይደል? ያሳዩ ምን ለምታውሪ አንዴ ቀልበ ደግሞ በጣም ያሳቀኝ ፓርት ደግሞ ልንገራችሁ። ዴዚ ግን ማለት ነው ይሄ ቪዲዮ የምታይ ከሆነ ይጠቅሳል በደንብ ብስም እሺ፣ አይ ላቭ ዴዚ፣ የምሬ ነው የአንገት ሀብል ገዝቶ

አመጣና ካሜራውን እንደዚህ አረጋግ እንቺ አርጎ ስጥ። ራሷ ከፍታ ራሷ ናት እንደዚህ አውጣች። ቤቢዬ ፍቅር ቢሆን እኮ እንደዚህ አይደለም።

ፍቅር ላይ ናት። እሱ ግን ሾው ነው የሚፈልገው። ይሄ ቪዩ ነው የሚፈልገው። እንደውም ንገር ይንካላችሁ ይሄ ጌሙን ጥቅሙን ነው። ቢያንስ የሚወዳት ሴት ቢሆን ላይቭ አውጥቶ ለህዝብ አያሳይ። አይ ምክንያቱም እኔ የምወደውን ሰው ምን ያህል እንደምሳሳለት በራሴ አይምለው የምትወዱትን ሰው ከዚህ ህዝብ ያውም የሚዲያ ሰው ናችሁ ትደብቃላችሁ። አድናቆቱም ትችቱም አያስደስታችሁም በምትወዱት ሰው ሲመጡባችሁ ያንን ስለማ ሚዲያ ላይ ላይቭ ላይ ምናምን አረባክ ሪሊ እኔ መጀመሪያ ነገር ያለው እዚህ ጋር መተዲያሽው ለምን